ሰላም፣ ሰላም እንዴት ናችሁ? ውድ እና የተከበራችሁ የቻናል ተከታታዮች፣ ዛሬ ይህን የምታዩትን ችግር በምን ምክንያት እንደመጣ እንዲሁም ደግሞ በምን መልኩ ችግሩን እንደምንፈታው ሳይንስና ሎጂኩን በመጠቀም አሳያችኋለሁ ማለት ነው። እስከ ቪዲዮ መጨረሻ ቆዩ፣ ትጠቀሙበታላችሁ። ቻናላችንን ደግሞ ሰብስክራይብ አድርጉ። ሰው እንጀምር። ይህ የምታዩት ችግር እንግዲህ ቲቪያችን ቨርቲካል ባር፣ ቀጥ ያሉ ነጫጭ መስመሮች እንደምታዩት ቲቪው ላይ ተደርድረዋል። በተወሰነ መልኩ የመንቀሳቀስ ባህሪ አላቸው። እንግዲህ ሂታቺ አርባ ዘጠኝ ኢንች ቲቪ ነው። ችግሩ ይህን ይመስላል ማለት ነው። ሶ ዋት ዘ ሎጂክ ቢሃይንድ ምንድነው ከዚህ ጀርባ ያለው ሎጂክ ወንድ ነው ቲቪው እንዴት ሊበላሽ ቻለ የሚለውን እ እንደምታውቁት ማንኛውም ኤልኢዲ ስክሪን ሲመረት ክሎክ ሲግናል አብሮት ነው የሚሰራ ክሎክ ሲግናል ምንድን ነው በቀኝና በግራ በኩል በሁሉም ስክሪኖች ላይ የሚገጠም ፒክስሎቹ የሚበሩበትና የሚጠፉበትን እያንዳንዷን ፍራክሽን ኦፍ ሴከንድስ የሚቆጣጠር ሲግናል ነው። ምን ማለት ነው? እንግዲህ እንደምታውቁት ኤል ኢዲ ስክሪን የሚሰራው የተለያዩ ከአንድ በላይ በሺዎች የሚቆጠሩ ትራንዚስተሮች ኤል ኢዲዎቹን ኦን ና ኦፍ እያደረጉ ነው። እነዚህ ኤል ኢዲዎች የሚበሩበት ፍራክሽን ኦፍ ሴኮንድስ የሚበሩበት የብርሃን ከለር እና የሚበሩበት ጊዜ አንድነት ሲኖረው አንድን ኢሜጅ ይፈጥርልናል ማለት ነው። ይሄ ኢሜጅ እንዲፈጠር ታይሚንግ ሲግናል መኖር አለበት። እያንዳንዱ ፒክስል በየትኛው ሰዓት እንደሚበራ ና እንደሚጠፋ የሚያዝልን ሲግናል ማለት ነው። ሶ ስክሪናችን ሲመረት እነዚህን ሲግናሎች እንዲቆጣጠርልን ክሎክ ሲግናል የሚባል ሲስተም ይመረትለታል ማለት ነው። እነዚህ ሲግናሎች በስክሪኑ በቀኝም በግራም በኩል የሚመረቱ የሚገጠሙ ሲሆን ከሁለቱ በአንዱ በኩል ወይም ደግሞ ሁለቱም ጤናኛ ከሆነ በሁለቱም መልኩ ቲቪያችን ሊሰራ ይችላል። የዚህ ቲቪ ውስጥ ያገኘሁት ችግር ግን ምንድን ነው? የራይት ሳይድ ሲኬቪ ሲግናሉ ሾርት አድርገዋል። ምን ማለት ይሄ ነው፣ በቀኝ ሳይድ ያለው የክሎክ ሲግናል ኤልኢዲዎችን የሚቆጣጠሩ ሲግናል የተወሰኑ ትራንዚስተር ወይም አንድ ከአንድም በላይ የሆኑ ትራንዚስተር፣ በዛ ሳይድ ያሉ ትራንዚስተሮች ኤልኢዲ ስክሪን ውስጥ ያሉት አምፖሎች ወይም ኤልኢዲዎች ሾርት አድርገዋል ማለት ነው። ሶ የአንዱን ሳይድ የቀኙን ሳይድ ክሎክ ሲግናል አዛብቶታል ማለት ነው። ይህ ነበር የገጠመኝ ችግር። ቼክ አደረግኩ። ቼክ ሳደርግ እንዴት ነው ያደረግኩት? ሌፍቱም ራይት ሳይል ነው በየተራ ኬብሉን እየነቀልኩ ነበር ቼክ ያደረግኩት በቀኝም በግራም ሳይል ያለውን ሌፍቱም ራይቱ ሳይድ ኦፍ ስክሪን የሚቆጣጠርልኝ ኬብል ነበር እየነቀልኩ ቼክ ያደረግኩት ማለት ነው። በምነቅለበት ሰዓት ግራውን ሳይድ መቅየት ሼክ ሳጠርክ ቪጅኤች ቪጅኤል ና ሌሎች ቮልቴጆች ኮመን የሚባሉ ቲኮናችን ላይ መኖር ያለባቸው ቮልቴጆች አልተገኙም ወይም አላገኟቸውም ሶ ሾርቱ ያለው በቀኙ ሳይድ እንደሆነ ጠርጥሬ የቀኙ ሳይድ ስክሪን ኬብል ለቀልኩት ማለት ነው ከዛ በምለካበት ሰዓት እያንዳንዱ ቮልቴጆች ቪጂኤችን ቪጂኤል ኤቭዲዲም ኤቭሪ ቮልቴጆች በስርዓት መስራት ጀመሩ። ቪጂች ወደ 30 አካባቢ፣ ቪጂኤል ወደ ማይነስ ፋይቭ አካባቢ እንደሌሎቹም የሚገባቸው አይነት ቮልቴጅ አግኝተው በስርዓት ኦፕሬት ያደረጉ፣ ዊች ሚንስ ይሄ ማለት የስክሪናችን የግራው ዳር ጤነኛ ነው ማለት ነው። ሰው ችግሩ ያለው በቀኝ ሳይድ ስለሆነ የቀኙን ሳይድ ችግር ለማየት ሞከርኩ ማለት ነው። ያው እንደምታዩት ክሎክ ሲግናል ሾርቱ ካደረገ የአጠቃላይ የቲቪውን ሲግናል መለወጥ ሂደት ነው የሚያዛባው ና ያ ስለተፈጠረ ሙሉ ስክሪን ነበር የዘጋው። ስንነቅለው፣ የቀኙን ሳይድ ስነቅለው፣ ግን ኦልሬዲ ሾርቱ ስለቆመ ሲግናሎቹ ተስተካክለው አንዱ ሳይድ ስክሪን እየሰራ ነበር ማለት ነው። አሁን ያለኝ አማራጭ ክሎክ ሲግናል እንዳልኳቸው በቀኝም በግራም በኩል ስለሚገኝ እንደ ይሁ ልጅ ኩላሊት ሁለት እንዳለው አንዱ ፌል ቢያደርግ፣ በአንዱ ኦፕሬት ማድረግ እንደሚችለው ሁሉ ክሎክ ሲግናልም በአንዱ ሳይድ ጤነኛ ሆኖ አንዱ ሳይድ ፌል ካደረገ፣ ፌል ያደረገውን ሳይድ ቆርጠን በመውጣት ባላደረገው ሲግናል ሙሉ ስክሪን ኦፕሬት ማድረግ ይችላል። ያን ኮንሰፕት በመጠቀም በራይት ሳይድ ያለውን ክሎክ ሲግናል እንደዚህ እንደምታዩት ማለት ነው፣ ክሎክ ሲግናሉን ማቋረጥ ነበረብን ማለት ነው። ክሎክ ሲግናሉን እንደምታዩት በዚህ መልኩ ከት አደረግነው። እያንዳንዱ ክሎክ ሲግናል በቀኝ በኩል ያለውን ለወጥ ነው ማለት ነው፣ ቆርጬ አወጣሁት። ከዛ በኋላ ኬብልን ሰካው ስሞክረው ፉሊ ኦፕሬሽናል ሆኗል። ቲቪው በትክክል ኦፕሬት አደረገ፣ ምስል መጣለኝ ማለት ነው። ቮልቴጅ ምስለካ ሁሉም ቮልቴጆች ቲኮኑ ላይ በትክክል ነው የተገኙት። ስለዚህ ስክሪናችን ድኗል፣ ተገላገልን፣ ስራችን ጨርሰናል ማለት ነው። ይሄ ነው ከጀርባ ያለው ሳይንስ፣ ሌላ ነገር አይደለም። ይሄ ነው ሲኬቪ ሲግናል። ብዙ ጊዜ የሚያጋጥም የስክሪን ችግር ነው። ሌፍትም ራይትም ሳይድ ላይ ሊያጋጥም ይችላል። የእናንተ ተግባር ሾርት ያደረገው የትኛው ሳይድ ነው የሚለው ለይታችሁ መቆረጥ ነው። የተለየ ነገር የለው። በዚህ መልኩ ችግሩን መፍታት ይችላላችሁ። ክሎክ ሲግናል ሾርት አረገ የሚባለው ሬዚስታንሱ እያንዳንዱ ክሎክ ዋን፣ ክሎክ ቱ ያለ የሚሄደው ሲግናል እርስ በርስ በመካከላቸው ከመቶ ሺህ ኪሎ ኦምስ በታች የሆነ ሬዚስታንስ ካለው ወደ ሾርት እየቀረበ ነው፣ ወደ መበላሸት እየሄደ ነው ብለን እኖራለን ማለት ነው። ሾርት ድምንለ ለምሳሌ ከአንድ ኬ በታች ሬዚስታንስ ካለ ቶታል ሾርት ነው፣ አይሰራልንም። ሞር ግን ከመቶ ሺህ ኪሎ ኦምስ በላይ የሆነ ሬዚስታንስ ቫሊው መኖር አለበት ማለት ነው እያንዳንዱ ፒክሰሎች መሀል። ስለዚህ በዚህ መልኩ ችግሩን መቅረፍ እንችላለን ማለት ነው ከሞላ ጎደል በሲኬቪ ላይ ክሎክ ላይ ሲግናል ውስጥ ያለው ሳይንስ ይሄ ነው። በዚህ መልኩ ችግሩን ልንቀርፈው እናስተካክለው እንችላለን ማለት ነው። ሌሎች ቪዲዮዎችም ተመሳሳይ ቪዲዮዎች የስክሪን ሜንቴናንስ፣ የቲቪ ሜንቴናንስ፣ ሪሲቨር ሜንቴናንስ፣ ኮምፒውተር ሜንቴናንስ እያንዳንዱ ሜንቴናንስ ቪዲዮዎች የምንሰራቸውን ከዚህ በኋላ በዚህ መልኩ ለመልቀቅ ፈልጋለሁ። ሀሳብ አስተያየታችሁን ጻፉልኝ። ላይክ ኮሜንት፣ ሼር ደግሞ ማድረግ እንዳትረሱ። ቻነላችን ሰብስክራይብ ካደረጋችሁ ብዙ ነገር እንደምትጠቀሙ እኛንም እንደምትጠቅሙ እርግጠኛ ነኝ። በማንኛውም ሰዓት ስልካችን ከፍት ነው። ያልገባችሁ ነገር ካለ በመደወልና በቴክስት በቴሌግራም መጠየቅ ትችላላችሁ ማለት ነው። ፒሳት